ሀገሩ ሩቅ ነው፣ ሰው የሆነ አናውቀውም ብለው ይህንን ምክንያት ነው እንደ ምክንያት የሚያቀርቡትና ሸሪአ ፍርድ ቤት ሄደው ኒካህ ማሰር ይቻላል አይቻልም ብላ ትላለች እህታችን። በነገራችን ላይ ወደ ሸሪአ ፍርድ ቤት ሄደው ኒካህ ከማሳሰር በፊት ነገሩን በአንክሮና በጥልቀት መመልከት ያስፈልጋል፣ ግድ ነው የሚሆነው። ምክንያቱም ዛሬ አንቺ ኒካህ ታስረሽ፣ በሸሪአ ፍርድ ቤት በምትሄጂ ጊዜ በአድ አካል ጋር ነው ይሄድሽ ያለሽው፣ በኒካህ ነው የተሳሰርሽው እንጂ በስጋ ምንም የሚያገናኝሽ ነገር የለም። ይህን ጉዳይ በጥልቀት ልታስተውይ ይገባል። የዛሬውን ደስታ ብቻ አይደለም ማስተዋልና መመልከት ያለብሽ። ዛሬ ደስ አሰኝቶሽ እና ደስተኛ ሆነሽ ከዚህ አካል ጋር ኒካህ ተሳስረሽ ባልና ሚስት ሆነሽ መኖረሽን ብቻ አይደለም ታርጌት ማድረግ ያለብሽ። ነገ ከነገ ወዲያ ምናልባት መፈታትና መለያየት የተሰኘ የሆነ ጉዳይ እንዳለም ደግሞ በአንክሮ መመልከት ይጠበቅብሻል። እንደ ድንገት ብትለያይ፣ በዚህ መልኩ ኒካህ ታስሮ ማለት ነው፣ ልዩነት ቢፈጠር፣ ወዴት ነው እምትሄጂው? ቤተሰቦችሽ ጋርም ተጣልተሻል። ምክንያቱም እሱን አንፈልገውም አናውቀውም፣ ሩቅ ነው ሀገሩ ብቻ ምክንያት አቅርበዋል እነሱ። ስለዚህ እነሱን ማሳመን ነው ቅድሚያ አለብሽ። እንደምንም ብለሽ እነሱን ለማሳመን ጥረት ማድረግ አለብሽ። የሚያገባሽ የሆነውም አካል እንደዚሁ እነሱን ሊለማመጣቸውና ሊለምናቸው ይጠበቅበታል ማለት ነው። አሳምናችሁ መሆን መቻል አለበት። እምቢ ብለው የመጨረሻ ደረጃ ላይ ሲደርስ የመጨረሻ አማራጭ ሲሆን ወደ ሸሪአ ፍርድ ቤት ጉዳዩ ሊሄድ የሚገባው ታ በእንደዚህ አይነት መልኩ የሚፈጸም የሆነ ጋብቻ ቢቀር ነው የሚሻለው ሀቂቃ ምክንያቱም ምንም አይነት ዋስትና የለም ባልና ሚስት ጠይብ ቢፋቱና ቢለያዩ አደጋው በአንቺ ላይ ነው የሚመጣውና ማለት ነው አይቻልም አይፈቀድም ማለት አይደለም ይፈቀዳል ግን አደጋ ከመጣ መለያየት ከመጣ ግን ኋላ ላይ የከፋ አደጋ ላይ የምትወርቂው አንቺ ነሽ ከቤተሰብ አትሆኝም ከባልም አትሆኝም። እሱም ፈቶሻልና ማለት ነው ከቤተሰብ ጋርም ተገጫጭተሻል፣ ሌላ ችግር ይፈጠራል። ስለዚህ ሴት እንደመሆንሽ መጠን ደግሞ ምናልባት ጠንከር ያለ የሆነ ችግር በሚመጣ ጊዜ መቋቋም ላትችይ ትሻለሽ። የዛኔ ምናልባት ለማይረባ ውሳኔና ወይም ደግሞ የከፋ የሆነን ውሳኔ ልትወስኝ ሁሉ ትችላለሽና፣ ከወዲሁ በአንክሮ መመልከት እና ነገሩን በጥልቀት መመልከት ያስፈልጋል። ወላሁ አዕለም እና እንደ ትግል የመጨረሻ